ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች እንደምን ሰንበታችሁ? አሪ ደግሞ እንደተለመደው በአዲስ ርዕሰ ጉዳይ ተገናኝተናል። የዛሬው ርዕሰ ጉዳይ ምን ይመስላል የሚለውን አንድ ባንድ እናያለን። ወደ ዛሬው ርዕሰ ጉዳይ ከመላችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። የዛሬው ርዕሰ ጉዳይ ስልካችሁ ዳተኛ ከሆነ ወይም እየተንከረፈፈ ካስቸገራችሁ በቀላሉ መንገድ እንዴት ማስተካከል እንደምንችል እናያለን ማለት ነው። ይህ ማለት ምንድነው ስልካችሁን አንስታችሁ የተለያዩ ፕላትፎርሞችን መጠቀም ፈልጋችሁ ሙዚቃ ለማዳመጥ ዩቲዩብ ለመጠቀም ፌስቡክ ለመክፈት ቴሌግራም ለመክፈት ዋትስአፕ ለመክፈት በጣም እነዚህን ስትነኳቸው በፍጥነት አፕሊኬሽኖች አልከፍት ብሎ የሚያስቸግራቸው ከሆነ በቀላሉ መንገድ እናስተካክሏል ማለት ነው። ይህ ምንድን ነው? አንዳንዴ እንዲሁም ፓተርኑ ራሱ ለመክፈት ስትፈልጉ ፓተርኑን በፍጥነት የማይከፍትላችሁ ስልኮች አሉ ማለት ነው። ይህም ከምን ችግር የመጣ ነው? አብዛኛው ጊዜ ስልካችሁን ትሞልታላችሁ ማለት ነው። የሚሞላበት ምንድን ነው? በሙዚቃ በፊልም እንዲሁም በኢሜጅ ወይም የተለያየ ምስል ፎቶ መሳሰሉ ነገሮች ዱፕሊኬት የሆኑ ወይም ዱፕሊኬት የሆኑ ፋይሎች አሉ ማለት ነው። ድግግሞሽ አሉ ማለት ነው። ድግጋሚ ሙዚቃ እንዳለ ለማጥፋት ስትፈልጉ ግን ማወቅ ትቸገራላችሁ ማለት ነው። ሙዚቃው ብዙ ሊሆን ይችላል፣ ፊልሙ ብዙ ሊሆን ይችላል፣ ኢሜጆች ብዙ ሊሆን ይችላሉ ማለት ነው። እነዚህን ድግግሞሽ ከአንድ በላይ እናንተ ስለማትፈልጉት ተደጋጋሚ የስልካችሁን ስቶሬጅ ሞልቶ ስለሚይዘው እነሱን እንዴት ማስተካከል እንደምንችል በቀላሉ መንገድ እናያለን ማለት ነው። መንገድ ደግሞ አንድ አፕሊኬሽን አለ በስልካችን ላይ የቪዲዮዎች የሙዚቃዎች እንዲሁም የተለያዩ ኢሜጆች ፍንጮች ድግግሞች ካሉ ዱፕሊኬት የሆኑ ፋይሎች ካሉ ፋይሎችን በሙሉ እንሱ አንጠርጥሮ አውጥቶ ቀጥታ የሚደልትልን አፕሊኬሽን አለ። በሱ አፕሊኬሽን መሰረት እናያለን ማለት ነው። ማን ይባላል? እንዴት ነው የምናወርደው? ከየት ነው የምናወርደው የሚለውን ቀጥታ የቪዲዮ መጨረሻ ላይ እናያለን ማለት ነው። አፕሊኬሽኑን ከፍተን እንዴት ማስተካከል እንደምንችል ሙሉ ዝርዝሩን እንመለከታል ማለት ነው። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች ወደ ዋናው ፕሮግራማችን ከመሻገራችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ እንዲሁም ላይክ አድርጉ። ቀጥታ ወደ ፕሮግራማችን መልሰናል እንከሽኑን ካወረድን በኋላ ከስልካችን ላይ ከተጫኑ አፕሊኬሽኑን መካከል እንፈልገዋለን ማለት ነው እኔ ግን ልናንተ ለማሳየት ስለፈለኩኝ ስልኩ እዚህ እስክሪን ላይ እንደምትመለከቱት እዚ ጋ ላይ አስቀምጫዋለሁ ማለት ነው ይህንን አፕሊኬሽን አብረን እንከፍተዋለን ማለት ነው ስለዚህ የመጀመሪያ ምንረ አፕሊኬሽኑ እንደዚህ አንድ ዜ እንከፍተዋለን አፕሊኬሽኑን ስንከፍተው እንደዚህ አይነት ኢንተርፌስ ነው ያለው ማለት ነው በእንደዚህ አይነት ምክንያት ሰርች ሲያደርግ ከቆየ በኋላ እንደዚህ ይመጣልናል ሁለት ነገሮች ይመጣሉ አለው እና ዳዝንት አሉ ይላል ማለት ነው አለው እንለዋለን ማለት ነው አለው እንለዋለን አሁንም አለው እንለዋለን ደግመን ከዚህም በኋላ እንደዚ አይነቶች ይመጣሉ ማለት ነው እዚህ ጋር እንግዲህ እንደምትመለከቷቸው እዚህ ጋር ላይ ስካን አውዲዮ ስካን ቪዲዮና ስካን ፒክቸር ስካን ዶክመንትና ፉል ዱፕሊኬት ስካነር ይለናል ማለት ነው እዚህ ላይ ስለዚህ እናንተ አብዛኛው ጊዜ ድግግሞሽ ያለ የት ላይ ነው የሚለው መለየት ይኖርባቸዋል ማለት ነው እናንተ ላይ ድግግሞሽ ያለ የአውዲዮ ድግግሞሽ ነው ያለ ወይስ የቪዲዮ ድግግሞሽ ነው ያለ የፒክቸር ድግግሞሽ ነው የዶክመንቶች ድግግሞሽ ነው ወይ ስለዚህ እናንተ ግን እሱ ሁሉ እንዲለይላችሁ ምን ታረጉታላችሁ ሁሉን በአጠቃላይ እዚህ ጋር ፉል ዱፕሊኬትስ ካሪ የሚለው ብታረጉት ይመረጣል ማለት ነው። ይህ ምንድነው የሚያገለግለው አውዲዎችንም ቪዲዮችንም ፒክቸሮችንም ዶክመንቶችንም ሙሉ አጠናቆ አጠቃላይ ስልካቸው ላይ ያሉ ድግግሞሾችን ያመጣላችኋል ማለት ነው። እናንተ ግን ድግግሞሾችን የምትፈልጓቸው አውዲዮ ብቻ ላይ ከሆነ የመዝሙሮች የሙዚቆች ከሆነ የትረኮች ከሆኑ እዚህ ላይ ታረጋችኋላችሁ ማለት ነው። አለ በስተቀር ግን የቪዲዮ ከሆነ ደግሞ እዚ ቪዲዮ ላይ ታረጋታላችሁ ማለት ነው። የፒክቸር ከሆነ ፒክቸር ታርጋላችሁ፣ ዶክመንት ታርጋላችሁ ማለት ነው። እኔ ግን እንዳጠቃላይ የምመክራችሁ ግን እዚህ ላይ አጠቃላይ ፉል እንድታረጉት ነው የምፈልገው ማለት ነው። ስለዚህ ካረጋችሁ በኋላ እንግዲህ ምንድነው የምታረጉት እዚህ ጋ ላይ ምን ትላለች እስካን ነው የምትላለች ማለት ነው። እቺ እስካን ነው የምትለየት አንዴ እንነካታለን። ምክንያቱም የአውዲዮንም የቪዲዮንም ፒክቸሩንም ዶክመንቱንም አጠቃላይ ድግግሞሽ ያለውን ሙሉ ለሙሉ እንዲያመጣልኝ ስለምፈልግ፣ ስለዚህ እስካን ነው ቢለውና እንደዚህ እነካዋለሁ። እሱን ከነካሁት በኋላ እዚህ ጋ ላይ እንደምትመለከቱት ምን ይላል ጊቭ ፐርሚሽን ይላል ማለት ነው። አፕሊኬሽኑ ፐርሚሽን እንድንሰጠው ይጠይቀናል። ጊቭ ፐርሚሽን እንለዋለን። ጊቭ ፐርሚሽን ስንለው ወደ ስልካችን እየተጫኑ አፕሊኬሽኖች መካከል ይዞ እንሄዳል ማለት ነው። ከተጫኑ አፕሊኬሽኖች መካከል እንፈልግና አፕሊኬሽኑን ካገኘ በኋላ እሱን ኦን እናደርገዋል ማለት ነው። እሱን እንደዚህ እንደ ሌሎች አፕሊኬሽን ኦን እናደርግና ከዛ ባክብለን እዚ ጋር እንመለሳለን ማለት ነው። በአክብለን ከተመለስን በኋላ ደግመን እስካናው የሚለውን ነገር እንጫማለን። እስካናው የሚለው ስንጫነው ግን እንደ ሰርች ሲያደረግል ከቆየ በኋላ ቪዲዮዎችንም አውዲዎችንም እንጠቃለይ ፒክቸሮችንም ዶክመንቶችንም ሙሉ ፋይሎችን ዱፕሊኬት የሆኑ ወይም ድግግሞች ያላቸውን ነገር ይዞልን ይመጣል ማለት ነው። እዚ ጋር እንግዲህ እንደምትመለከቱት የቪዲዮንም የአውዲዮንም የፒክቸሩንም እንዲሁም እንደገና የዶክመንቱንም ሙሉ አጠቃላይ ቲክቲክ አርጎ ያመጣላቸዋል ማለት ነው። ለምሳሌ እዚ ሶስት ከሆነ ሶስት ድግግሞች ሙዚቆች ቢኖሩ አንዱን ቲክ ሳያደርግ ይተውና ሁለቶችን ላይ ግን ቲክ ቲክ ያደርጋቸዋል ማለት ነው። ይህ ምንድነው? ድግግሞች ስለሆኑ የማያስፈልጉ ናቸው። ስልካችንን ስቶሬጅ የሚሞሉ ስለሆኑ እሱን እንዲቀንስልን እዚህ ጋር ይጠቅመናል ማለት ነው። ስለዚህ አጠቃላይ እንደዚያ አድርገን መሄድ እንችላለን ማለት ነው። እዚህ ላይ ሙሉ ለሙሉ ይኖራል ማለት ነው። ለእናንተ ብዬ ፒክቸር ያስቀምጡት አለ እሱን ያመጣልኝ ማለት ነው። አሊያ በስተቀር ግን እዚህ ማወቅ ያለባቸው ነገር እዚህ ላይ እንደምትመለከቷቸው አውዲዮ ይላል፣ ቪዲዮ ይላል፣ ፒክቸር ይላል፣ ዶክመንት ይላል ይችላል ማለት ነው። ስለዚህ እዚ ጋ ላይ ማየት ትችላላችሁ ማለት ነው። ስለዚህ እሱ ያመጣላችሁ እዚ ላይ ኦል አድርጎልኛል ማለት ነው። የእናንተ ሲያመጣል ኦል ካረጋችሁት ኦል ነው፣ አውዲዮ ከሆነ አውዲዮ ነው። ስለዚህ እያንዳንዱ ነገር ለማየት እስኪ የቪዲዮ ምን ያክል እንደሆነ ማየት እንችላለን። እኔ ጋ ግን እርግጠኛ ነኝ አይኖርም፣ ምክንያቱም እንደዚህ ሁል ጊዜ ስለ ማጠፈው ወይም ስለ ማልጠቀምበት። ስለዚህ አውዲዮ ላይ ሳርገው የው የለም ኖ ዱፕሊኬት ፋውንድ ይላል ማለት ነው። ቪዲዮ ላይ ሳርገውም እንደምትመለከቱት እንግዲህ ሁለት ቪዲዮዎች አሉ ማለት ነው፣ ድግግሞሽ ሆኑ። ስለዚህ አንደኛው ቲክስ ሳያረግ እንደምትመለከቷት ያገኟል ብቻ ቲክ ያደርጋት ማለት ነው። ምክንያቱም አጠቅምማ ስለዚህ ስለማጠቅም ምን አድርገዋለሁ እዚጋ ድሌት ትለዋለሁ ማለት ነው። ስለዚህ እንደዚህ ድግግሞች ከመጣ በኋላ ራሱ ራይት አድርጎ ስለሚያመጣላችሁ እሱ ጋር ገብታችሁ እዚጋ ድሌት ናው የምትላለ። ስለዚህ እዚ ላይ ድሌት ትለዋለሁ ማለት ነው። እሱን ድሌት ናው ስንለው እንግዲህ እዚጋ ላይ እንደምትመለከቷቸው ሁለት ነገሮች ይመጣሉ ማለት ነው። እነሱ ምንድን ናቸው የሚለውን እንመለከታለሁ። ኮንቲኒው ዊድ አድሰንስ እና ፐርቸዝ ናው ይላል ማለት ነው። ይህንን የማጠፋላችሁ ገዝታችሁ በገንዘባችሁ ነው ወይስ በአድሰንስ ነው ይላል ማለት ነው። እናንተ የምትሉት በአድሰንስ ነው፣ አድሰንስን በመመልከት አድሰንስን በማየት ብቻ እንዲያጠፋላችሁ ነው እንጂ አብዛኛው ጊዜ መግዛት አያስፈልግም ማለት ነው። ስለዚህ ኮንቲኒ ዊዝ አድሰንስ ስለዋለው ማለት ነው። ኮንቲኒ ዊዝ አድሰንስ ስለው እንግዲህ ኮንፊርም ድሌት ይለኛል ማለት ነው። ኮንፊርም ድሌት ስለዋለው ከዚህም በኋላ ያጠፋልኛል ማለት ነው። ደምት መለከቱት አጥፍቶልኛል ማለት ነው። ቪዲዮ ላይ ድግግሞሽ የሌለ ነገር የለም ማለት ነው። ሙሉ ለሙሉ ይጠፋል። እንደዚህ እሱ ትመለከቱት እንግዲህ አድሰንስ ይመጣል ማለት ነው። ምክንያቱም ማስታወቂያ እንድናይላቸው ነው እየፈቀዱልን ማለት ነው። መግዛት ስለማልችል ስለዚህ እዚ ላይ ማስታወቂያዎች መጣሉ እንደዚህ ኤክስ እያል እንወጣለን። ቶት ኖ ዱፕሊኬት ብሎ ይያል ማለት ቪዲዮ ላይ ማለት ነው። ፒክቸር ላይ ማድርጋችሁ ማየት ትችላላችሁ። ዶክመንት ላይ ማይረግ ትችላላችሁ ማለት ነው። እናንተ እንዳጠቃላይ እንዲቀናችሁ ግን እዚ ጋር ላይ ኦል ላይ ታረጉና እዚህ ላይ እንደምትመለከቷቸው እዚ ላይ እንደምትመለከቱ ድሌት ናው የሚለው ጋር አለ ማለት ነው። እሱን ድሌት ትሉታላችሁ። እሱን ስትነኩት እንግዲህ እዚህ ሁለተኛው ደረጃ ላይ ያለውን እሱን አንድ ላይ እንነካታለን ማለት ነው። እንደዚህ ድሌት ኮንፊርም ላይ ማለት ነው። አንዳንድ ጊዜ በማስታወቂያ ስለሚያጠፋላችሁ ማስታወቂያ ሲመጡ ማስታወቂዎች ሰዎችን ባካላችሁ ባክ ወይም አላበስተቀር እስከሚያልቅረስ እየጠበቃችሁ ልታጠፉት ይገባል ማለት ነው። ከዚህ እንደዚህ ከመጣላችሁ በኋላ ኦኬ ምትላል ካንስና ኦኬ ምትላለች ኦኬ ምትሏን ትነኩታላችሁ። ኦኬ ካረጋችሁ በኋላ ሙሉ ለሙሉ ይደልትላቸዋል ማለት ነው። አጠቃላይ ሰላሳ አራት ፒክቸሮች አሉ ማለት ነው። ሙሉ ለሙሉ እዚ ላይ እንደምትመለከቱት ያጥፍቶልኛል ማለት ነው። እንደምትመለከቱት ሙሉ ለሙሉ አጥፍቶልኛል ማለት ነው። እናንተ ላይ ያሉ አውዲዮ፣ ቪዲዮ፣ ፒክቸር ዶክመንት ካሉ ሙሉ ለሙሉ ስፔስ ያደርግልናል፣ ያጠፋልናል ማለት ነው። ይህ ምንድነው ስልካች ስልካችን ስቶሬጁ በሞላ ቁጥር አፕሊኬሽኖችን ለመክፈት ስንፈልግ ሙሉ ለሙሉ እምቢ ያለ ወይም ዳተኛ ከርፋፋ ሆኖ በጣም ብዙ ሰዓት የሚፈጅ ነው ማለት ነው። ስለዚህ እንደዛ አርጋችሁ ስልካቸውን ፈጣን ማድረግ ትችላላችሁ። በምትፈልጉ ስልካቸውን እንደምትፈልጉት መክፈትም መዝጋትም ትችላላችሁ ማለት ነው። ሌላኛው ሁለተኛው ሲቀጥል ደግሞ ምንድን ነው ስልካችሁ ላይ የምትጠቀሟቸው አፕሊኬሽኖች ዳውንሎድ ካርጋችኋቸው ቆይተዋል ማለት ነው። ስለዚህ አፕዴት አላርጋችኋቸውም። አፕዴት ለማድረግ ደግሞ እንዴት እንጠቀማለን ካላችሁ የመጀመሪያው ደረጃ እየተነምተዱ ስልካችሁ ላይ ከተጫነው አፕሊኬሽኖች መካከል ፕላይ ስቶር ላይ ትገባላችሁ። ፕላይ ስቶር ላይ ከገባችሁ በኋላ ወደዚህ አካባቢ የፕሮፋይል ምልክት አለ። ፕሮፋይል ምልክታችሁን እዚህ ጋር ያለችትን እሷን አንድ እዚህ ትጫኖታላችሁ። ፕሮፋይል ምልክታችሁን ከነካችሁ በኋላ እዚህ ጋር ላይ እንደምትመለከቱ ምን ያለ ማኔጅ አፕስ ኤንድ ዲቫይስ የሚል አለ። እሱን አንዴ ትጫኑታላችሁ። እሱን ከተጫናችሁ በኋላ እዚህ ጋር ላይ እንደምትመለከቱት አብዴት አን ቬሌብል የሚላለ ማለት ነው። እሱን በመንካት እንግዲህ አብዴት የሚደረጉ አፕሊኬሽኖች አሉ እነሱን አብዴት ታደረጋላችሁ ማለት ነው። ስለዚህ እሱን አንድ ዜ እንነከዋለን። እሱን ከነካችሁት በኋላ እንግዲህ መለከቱት አብዴት እንዲደረጉ የሚፈለጉ አፕሊኬሽኖች ናቸው ማለት ነው። እዚህ ላይ እናንተ ጋር ላይ አብዴት አድርጋችሁ የማታውቁ ከሆነ ስልካችሁ ላይ ሙሉ ለሙሉ ዳውንሎድ ያደርጋቸው አፕሊኬሽኖች እዚህ ጋር ይመጣሉ ማለት ነው። ከነሱ መካከል እዚህ ጋር ላይ ምን ይላል እዚህ ላይ እንደምትመለከቱት አብዴት ኦል ይላል ማለት ነው። ይህ ምንድን ነው ጠቅላላ በራሱ አብዴት እንዲያደርግልኝ ነው ምፈልግ ማለት ነው። ይህንን ዋይፋይ ቦታ ላይ ስን ሆን አለ በስተቀር ደግሞ አንሊሚትድ ፓኬጅ ካለን በፍጥነት አብዴት እንዲያደርግልን እናዝዟል ማለት ነው። እዚህ ጋር ላይ አጠቃላይ አብዴት እንዲደረጉ የጠየቁ አፕሊኬሽኖችን ሙሉ ዝርዝር ያሳያል ማለት ነው። እኔ ጋሁን ሰባት ይላል ማለት ነው። ስለዚህ አለ በስተቀር ግን የምትፈልጓቸው አፕሊኬሽኖችን ዳታ ከሌላችሁ በካርድ ብቻ የምትጠቀሙ ከሆነ እዚህ ጋር ላይ መርጣችሁ እያንዳንዷን አብዴት የምትፈልጉትን አብዴት ማድረግ ትችላላችሁ ማለት ነው። እኔ ግን ና እናንተ ማሳየት ስለፈለኩኝ አጠቃላይ ድሌት አብዴት ኦል ስለው አብዴት ኦል ስለው፣ እንግዲህ እዚህ ጋር እንደምትመለከቱት ይዞራል ማለት ነው። እዚህ ጋር እየዞረ ይሄድና ሙሉ ለሙሉ ይቆጥርልኛል ማለት ነው። እዚህ ጋር ከቆጠሩ በኋላ እንደምትመለከቱት እዚህ ላይ ብዛቱን እየቀነሰላችሁ ይመጣል ማለት ነው። አሁን እዚህ ላይ እንደዚህ ይሽከረከራሉ ከተሽከረከሩ በኋላ ቁጥራቸውን ሲሞሉ በራሳቸው እዚህ ኢንስቶል ይላሉ ማለት ነው። እዚህ ላይ አብዴት እንዳይደረግ የምትፈልጉት አፕ ካለ ደግሞ እዚህ ጋር እንደምትመለከቱ ከጎን ያለችትን እዚህ ኤክስ ስትሏት እዚህ አብዴት ይላል ማለት ነው። አሁን ኤክስ ማለት ትችላላችሁ ማለት ነው። እያረጋችሁ ማድረግ ትችላላችሁ። እዚህ ጋ ላይ እንግዲህ እንደምትመለከቱት ራሱ አብዴት አድርጎ ከጨረሰልኝ በኋላ እዚህ ላይ ራሱ ኢንስቶል ይላችኋል ማለት ነው። ራሱ ኢንስቶል አድርጎ ይጨርስላችኋል። ምክንያቱም ለምሳሌ የስልክ ቁጥር መያዣችን ከሆነ እሱ ለምሳሌ አብዴት ብንለው ሙሉ ለሙሉ ስልካችንን አያጠፋብን ማለት ነው። ለስልካችን ወሳኝና ጠቃሚ መንገድ ነው ማለት ነው። እንደዚህ እያደረጋችሁ መጠቀም ትችላላችሁ ማለት ነው። ስልካችሁ በጣም እየተንከረፈፈ ወይም ዳተኛ ሁኖ በጣም የሚያስቸግራቸው ከሆነ በቀላሉ በእነዚህ በሁለት አይነት መንገዶች መጠቀም ትችላላችሁ ማለት ነው። የመጀመሪያው ደረጃ ዱፕሊኬት ፋይሎች አሉ ማለት ዱፕሊኬት ማለት ድግግሞሽ የሆኑ ፋይሎች አሉ። እነሱ እነሱ ሙሉ ለሙሉ እንደዚህ አድርገን በቀላሉ በዚህ አፕሊኬሽን ማጥፋት እንችላል ማለት ነው። ሌላኛው ደግሞ ድግግሞሽ የሆኑ ፋይሎችን የሚያጠፋልን አፕሊኬሽን ማን ይባላል? እንዴት ነው እናወርደው የሚ እንደሆነ ደግሞ ፕላይ ስቶር አፕሊኬሽን ከፈለግን በኋላ እሱን አንድ እዚህ እንከፍተዋለን ማለት ነው። ስለዚህ ፕላይ ስቶር ከከፈትን በኋላ ቀጥታ እንደዚህ ሰርች ሲያደርግል ኮፒስ ባዚ ሰርች ባሩ ላይ እንደድና እሱን እዚህ ሰርች ባሩ ላይ እንደድና ምን እንላለን ዱፕሊኬት ፋይል ፊክሰር ላችሁ ትጽፋላችሁ ማለት ከጎን ያለላችሁ ስትጽፉት ቀጥታ አፕሊኬሽን ሰርች አድርጎ እዚ ጋ ላይ ይዞላችሁ ይመጣል ማለት ነው። አፕሊኬሽኑ እንግዲህ እንደምትመለከቱት ይሄ ነው ማለት ነው። ይሄንን ይመስላል ሎጎም ይሄ ነው። ስለዚህ ስላረኩት ኦፕን ነው የሚለኝ፣ እናንተ ላይ ግን ኢንስቶል ነው የሚላችሁ ማለት ነው። ስለዚህ ይሄንን ኢንስቶል አድርጋችሁ መጠቀም ይኖርባችኋል ማለት ነው። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች ስልካችሁ ክርፋፋ ከሆነ ወይም ዳተኛ ሆኖ የሚያስቸግራችሁ ከሆነ በቀላሉ በነዚህ አይነት መንገድ ማስተካከል ትችላላችሁ ማለት ነው። በቀጣይ በሌላ ቪዲዮ እስክንገናኝ መልካም ከመሰን ብቻ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አርጉ። ቸር ሰንብቱ፣ ቻው።